ቤተሰብ ቲክታክ መንደር፣ ሰሞኑን ለእኔ ብቻ ነው ግራ የገባኝ? እኔ ብቻ ነው ግራ የተገባሁት ወይስ እናንተም ግራ ተገብታችኋል? በጣም በጣም ያሳዝናል። እንግዲህ ዘውጁና ከመጣ በኋላ ብዙ ሰዎች እርስ በእርስ እየተጋጩ እየተጣሉ ይገኛል ማለት ነው። ከነዚህም መካከል በጣም የማንጠብቃቸው ሰዎች አሲያ፣ ሙቤ፣ ሙናዋር ማለት ነው። እንግዲህ አድርሱለት ለአሲያ ተብዬዋ አድርሱለት ለሞቤ ተብዬው እንደዛ እየተባባሉ ነው። በጣም በጣም ያሳዝናል ማለት ነው። ሀቂቃ የማይጠበቅ ነገር ነው ከነሱ ማለት ነው። እንግዲህ ዘውጁና ከመጣ በኋላ ያው ብዙ ሰዎች የራሳቸውን አስተያየት የራሳቸውን ሀሳብ ተናግረዋል። ብዙዎች ተቃውመዋል ማለት ነው። በዚህም የተነሳ በርካታ ኡስታዞቹን መልእክታቸውን አስተላልፈዋል ማለት ነው። ባለፈው ኡስታዝ ወሂድ ምንድን ነው ያለው? አንዲት እህት እንግዲህ ያው አስተዋውቃቸው እዛ ጋር አውርተው የተዳራጋርሽ ተገኘ ተብላ በውስጥ እንዲነጋገሩ ተላኩ አለ። በውስጥ ከተነጋገሩ በኋላ እንግዲህ ያው ታውቃላችሁ፣ አንድ ወንድ ወይም የሚፈልጋትን ሴት የግድ ማየት አለበትና ያው ሌሽ ብሏት ቪዲዮ ቀርጻ ልካልታለች። ይህ ሰው ቪዲዮ ቀርጻ ከላከችለት በኋላ ቶሎ በይ ይህንን ያህል ብር አስገቢ ይላታል። ብር ለምንድነው ማስገባው በምትለው ሰዓት ይህንን ቪዲዮ ሶሻል ሚዲያ ላይ አወጣብሻለው ብሎ አረፈ ማለት ነው። አስቡት። እንደዚህ አይነትም መዘዞችን ይዘው እየመጡ ነው። ባለፈው ሙቤ ቤት አይታችሁ ሰምታችሁ ሊሆን ይችላል። ብዙ እህቶች ገንዘብ ጠይቀውናል። እስከ መቶ ሺህ ብር ሲሉ ነበር ማለት ነው። ሀላልሆም የሚለው ድርጅት ማለት ነው። እንግዲህ ራሳቸውን እንደ መክተብ አቋቁመው እንደ ድርጅት ነው ለመስራት ከአሲያ ጋር። አሲያ ተናግራለች ደጋግማ ኢትዮጵያ ላይ መክተብ ከፍታለው ብላለች። ይሄም ከነሀላል ሆም ከሚባሉት አንድ ላይ በቅንጅት ነው የሚሰሩት ማለት ነው። እነሱ እንግዲህ ሰዎችን እናገናኛለን ብለው ሰዎችን ያገናኙና ያስተዋውቁና ከዛ በኋላ አንድ መቶ ሺህ ብር ይጠይቃሉ ማለት ነው በኢትዮጵያ በጣም እኮ ነው የሚያሳዝነው። በጣም እኮ ነው የሚገርመው እውነት ለመናገር ማለት ነው። እና ያው በዛ የተነሳ በርካታ እህቶች ይሄ ነገር ይቆመልን፣ ብዙ እህቶች እየተጎዱ ነው፣ ብዙ እህቶች ችግር ውስጥ እየወደቁ ነው ተብሏል። ያው ይሄ ነገር ትክክል ነው፣ ትክክል አይደለም ከማለቱ ከዛ በተረፈ ማለት ነው። ለምሳሌ ሶሻል ሚዲያ ላይ ትዳር ትክክል ነው፣ ሀራም ነው ላለው የሚለው ቀርቶ ማለት ነው። ከዛ ውጪ ግን እንደዚሁ በሰዎች ላይ የሚያመጣው ችግር በጣም በጣም ብዙ ነው ማለት ነው። ለዚሁም ደግሞ ያው እንደማይቻል እንደማይፈቀድ ሀላል እንዳልሆነ ሰዎችን ወደ መጥፎ ነገር እንደሚጠሩ ደግሞ ብዙ ኡስታዞች ተናግረዋል። ኡስታዝ ሰደት ከማልም ለአሲያ ደጋግሞ መስጠንቀቂያ ተናግረዋል። ያው እንግዲህ ታቃላችሁ። አሲያ እኔ አሲያ በጣም የመወዳት የማከብራት እህቴ ናት ማለት ነው። ነገር ግን አንዳንዴ በጣም ታበዛዋለች። በቃ ከኔ በላይ አዋቂ የለም ብላ ትላለች ማለት ነው። በቃ ሁሉ ነገር እሷ እንዳለችው ብቻ እንዲሆን ማንም እንዲጠይቃት ማንም እንዲያናግራት አትፈልግም። በቃ ምን ልበላችሁ፣ ጥቅልሉ ከኔ በላይ አዋቂ የለም ብላ ነው የምታስበው ማለት ነው። በተመሳሳይ ደግሞ ሙቤ ጋም ስንሄድ ሙቤም በጣም ትኩረት ይፈልጋል ማለት ነው። ሙናዋርን ጋ ስንሄድ ደግሞ ሙናዋርም ደግሞ ሰው በዞረበት ይዞራል ማለት ነው። የሆነ በዞረበት ሰው ነው የሚመራው በቀጥታ በራሱ የራሱ አቋም የለውም። አንድ ሰው ሲወግን ወደ አንዱ ሰው ይወግናል ያኔ እንዴትም አታገኙትም ማለት ነው። የሆነ አቋም የሌለው ሰው ነው ማለት ነው። ዞሮ ዞሮ እኔ እውነት ለመናገር ሶስቱም በቃ ያው የሰው ልጅ ሙሉ አይደለም። ሁላችንም ችግር አለብን። ሶስቱም የራሳቸው የሆነ ችግር አለባቸው ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ እዚህ ቲክታክ መንደር ላይ ሶሻል ሚዲያ ላይ በቃ ሁላቸውም በየ ግሩፕ ግሩፕ ይዘው ነው በቃ ሰው የክሌ ደጋፊ ነው የክሌ ደጋፊን እስኪሉ ድረስ አድርገውታል ማለት ነው። እና ይሄ ነገር በጣም ያሳዝናል። እንደገና ደግሞ ያው ሁሉም ታቃላችሁ። አሲያም እንግዲህ ያው ሰውን የዲን አስተማሪ ናት ታቃላችሁ። አሲያ ጠንካራ ሰው ናት ብለን የምንላት እህታችን ናት ማለት ነው። ግን የሆነ በቃ በዲኑ ስር ተሰክስገው እንደዚህ ሲያደርጉ በጣም ይደብራል። እውነት ለመናገር አንድ ሰው በቃ አስተማሪ ነው ከተባለ ሴትም ሆነ ወንድ አስተማሪ ነው ከተባለ፣ አዋቂ ነው ከተባለ ከዛ ሰው የምንማረው ነገር ምንድን ነው? ማለት አሁን ለምሳሌ እነሱ እንደዚህ ሶሻል ሚዲያ ወጥተው ሰጣ ገባ ማለት ነበረባቸው? እንደዚህ መነጋገር ነበረባቸው? ለሰው ምን አይነት ስነ ምግባር ነው የሚያስተምሩት? ለሰው ምን አይነት ወሬ፣ ምን አይነት ምልልስ ነው የሚያስተምሩት? ይሄ ነገር ትክክል ነው ወይ? የሚከተላቸው ሰውስ ምንድን ነው የሚማረው? ይሄ በጣም በጣም ያሳዝናል ወላሂ እውነት ለመናገር ምክንያቱም ያ የሚወዳቸው የሚከተላቸው ሰው በቃ ያ እነሱ የእነሱን እንትን ነው የሚከተለው እና አንዳንድ ሰዎች ደግሞ የክሌ ደጋፊ ነኝ የክሌ ደጋፊ ነኝ የክሌ ጀግና የክሌ ጀግና የምትሉ ሰዎች ግን አንዳንዴ ራሳቸውን ፈትሹ፣ ማለት ነው። ክሌ ጀግና የክሌ ጀግና አይባልም። በእኛ በእስልምና ደግሞ ሰውን መምለክ አይቻልም። አንድ ሰው ቀጥተኛ መንገድ ትክክለኛው መንገድ ላይ ካለ ማለት ለምሳሌ ሀቅ ያለውን ሰው ነው መደገፍ ያለብን። ሀቁ ከማን ጋር ነው? ሀቁ ማን ነው? ሰተቱ ደግሞ ያለው ማንጋ ነው ብሎ ማሰብ ይገባናል ማለት ነው። ያንን ሰው ስለወደድ ነው ያንን ሰው ስለምንደግፈው ወይ ደግሞ ያ ሰው ስለምናቀው ያ ሰው የእኛ ሰው ስለሆነ ያው እንግዲህ፣ እንደሚባለው በሀገራችን ታውቃላችሁ ብዙ አይነት ነገር አለ። በቋንቋ በዘር ተለያይቶ ሳይሆን ያ ሰው ትክክል ነው ወይ ትክክል አይደለም ወይ የሚለውን ነገር አይታችሁ ትክክለኛ የሆነውን ሰው መደገፍ ማለት ነው እና እኬሌ ጀግና እኬሌ ጀግና ስንል ደግሞ ምክንያቱን አውቀን ምክንያቱን አይተን ማለት ነው። ያኔ ብዙ ጊዜ እንደዚህ የምንላቸው ሰዎች የምናደንቃቸው ሰዎች ትኩረት ፍለጋ ነው ሰውን የሚያተራምሱት። ወላ ሀቂቃ ነው ማላችሁ። ትኩረት ፍለጋ ነው፣ እይታ ፍለጋ ነው። በቃ አሁን አብዛኛውን ጊዜ ማለት ነው። አሲያ ጋር ስትሄዱም በጣም ትኩረት ትፈልጋለች። የሆነ በቃ አነጋጋሪ መሆን ትፈልጋለች። ሙቤ ጋ ስንሄድም እንደዛ የሆነ ችኩል የመሆን የሆነ እንደዚህ አይነት ነገር አለ ሁላቸውም ጋር ማለት ነው። ስለዚህ እኛ ማድረግ ያለብን ነገር ማን ነው ስህተት? ማን ጋር ነው ስህተቱ? ማን ጋር ነው ትክክሉ ብለን ማሰብ ይኖርብናል ማለት ነው። ደግሞ ዝም ብለን መፍረድ የለብንም ማለት ነው ዝም ብለን